ሕውሐት ፌዴራል መንግስቱን አስጠነቀቀም። የፌዴራል መንግስት ለጥያቄያችን መልስ ካልሰጠ ውጤቱ የከፋ ይሆናል ማለቱም ተሰምቷል። በቤንሻንጉል ጉምዝ ክልል ታጣቂዎች በፈጸሙት ጥቃት ቢያንስ አርባ ንጹሐን መገደላቸው ተነገረም። አሁንም የተከበቡ ከአካባቢያቸው ለቀው የተሰደዱና ወደ ቤታቸው ያልተመለሱ የአካባቢው ነዋሪዎች በርካታ ናቸው ተብሏል። በአፋር ክልል ከ10 ሺህ ዓመታት በኋላ የተከሰተው ፍንዳታ አስፈሪ እንደሆነ ተነገረ። ፍንዳታው የከባድ መሳሪያ የተኩስ ልውውጥ ይመስል ስለነበረ ብዙዎችን ለድንጋጤ ዳርጎ እንደነበረ ተገልጿል። ትምህርት የሞተው ብርሃኑ ነጋ ሲሾም ነው ሲሉ ዶክተር ዳኛቸው አሰፋ ተናገሩ። ዶክተር ብርሃኑ የጫካ ወታደር እንጂ ለትምህርት ሚኒስትርነት የሚመጥኑ አይደሉም ማለታቸው ተሰምቷል። ሁለት ወንድማማቾች በአንድ ቀን በሚያሳዝን ሁኔታ በመኪና አደጋ መሞታቸው ተሰማም። ወንድማማቾቹ በተለያዩ መኪናዎች አደጋ እንደደረሰባቸው ነው የተነገረው። ሰላም ጤና ይስጥልን፣ የፈጠነ ሚዲያ ተመልካቾች፣ ከዚህ ሰዓት ጀምሮ የፈጠነ ሚዲያ መረጃዎች ወደ እናንተ ይደርሳሉ። አብራችሁን ቆዩ። የህወሀት ማዕከላዊ ኮሚቴ ላለፉት ቀናት በመቀለ ሲመክር ሰንብቶ ባወጣው መግለጫም በፌዴራል መንግስት ላይ ከባድ ክስና ማስጠንቀቂያ ማሰማቱ ተነገረ። ህወሀት በመግለጫው የፌዴራል መንግስትን ተጠያቂ ያደረገ ሲሆን መንግስት ተፈናቃዮችን ወደ ቀያቸው ለመመለስም ሆነ በምዕራብ ትግራይና ሌሎች አካባቢዎች ታጥቀው ያሉ ኃይሎችን ለማስወጣት ፈቃደኛ አይደለም፣ ስምምነቱን እያጓተተና እያዳከመ ነው ብሏል። መግለጫው ቅሬታ ብቻ አይደለም፣ ዛቻም አለበት የተባለ ሲሆን የፌዴራል መንግስት ይህንን አካሄድ ካላረመም ለሚፈጠረው ቀውስና ጥፋት ሙሉ ኃላፊነቱን ይወስዳል ሲል ህወሀት አስጠንቅቋል። ለአፍሪካ ህብረትም ጉዳዩን እዩት የሚል መልእክት ልኳል ተብሏል። ህወሀት ፌዴራል መንግስቱን ብቻ ሳይሆን የራሱንም ድክመት ተመልክቷልም ተብሏል። በዚህም በክልሉ ውስጥ ሌብነት፣ ዝርፊያና የአስተዳደር ብልሹነት በከፍተኛ ሁኔታ መስፋፋቱን አምኖም ይህን ለማስተካከል ከጊዜያዊ አስተዳደሩ ጋር እጅና ጓንት ሆኖ እንደሚሰራ ቃል መግባቱም ተነግሯል። ውስጣችንን እያጠራን ነው፣ አንድነታችንም ተመልሷል የሚል መልእክትም ያለው መሆኑ ተገልጿል። በአንድ እጅ ቤታችንን እናጸዳለን፣ በሌላ እጅ ደግሞ ፌዴራል መንግስት ስምምነቱን ካላከበረ ነገሮች አያምሩም ሲል ሕውሐት አስጠንቅቋል። ቀጣይ በሕውሐትና በፌዴራል መንግስቱ አዲስ ግጭት እንዳይቀሰቀስ እየተፈራ መሆኑን አስተያየት ሰጪዎች ተናግረዋል። ፌዴራል መንግስቱ ምን ምላሽ ይሰጣል የሚለው በብዙዎች ዘንድ እየተጠበቀ ይገኛል። በቤንሻንጉል ጉሙዝ ክልል በቡለን ወረዳ በኩጂ ቀበሌ ታጣቂዎች በፈጸሙት ጥቃት ቢያንስ አርባ ንጹሐን መገደላቸው ተነገረ። ከቀናት በፊት በበኩጂ ቀበሌ ከአርባ በላይ ንጹሐን የተጨፈጨፉበትን የቡለን ወረዳ ዛሬ ደግሞ ። የአዲስ ዓለም ቀበሌ ነዋሪዎች በታጣቂዎች ከበባ ውስጥ በመሆናቸው የድረሱልን ጥሪ አቅርበዋል። ቡለን ወረዳ በኩጂ ቀበሌ ህዳር 13 2018 ዓ ም ታጣቂዎች በንጹሐን ዜጎች ላይ ድንገተኛ ተኩስ በመክፈት የአንድ ቤተሰብ ሙሉ አባላትን ጨምሮ ቢያንስ 40 ሰዎች መገደላቸውን ከአካባቢው የተገኘ መረጃ አመላክቷል። ከጥቃቱ የተረፉት የአካባቢው ነዋሪዎች ቀያቸውን ለቀው ነፍሳቸውን ለማዳን በጫካ የተደበቁ ሲሆን እስካሁን ወደ ቤታቸው አለመመለሳቸው ታውቋል።

በቡለን ወረዳ የተለያዩ ቀበሌዎች ይንቀሳቀሱ የነበሩት ከመቶ የማይበልጡ ታጣቂዎች አሁን ላይ ቁጥራቸው በእጅጉ መጨመሩን የአካባቢው ነዋሪዎች ተናግረዋል። በኩጂ ቀበሌ ታጣቂዎች የጨፈጨፏቸውን ንጹሐኖች አስከሬን ለማንሳት ወደ ቦታው ተንቀሳቅሰዋል የተባሉ የአዲስ ዓለም ቀበሌ ነዋሪዎች እስከ ዛሬ ህዳር 15 2018 ዓ ም ድረስ በታጣቂዎቹ ከበባ ውስጥ ሆነው የድረሱልን ጥሪ ቢያሰሙም ሊደርስላቸው የሞከረ የጸጥታ አካል አለመኖሩን ነዋሪዎች ተናግረዋል። የመንግስት ባለስልጣናት ግድያውን ከማስቆም ይልቅ የሟች ቁጥር እንዳይታወቅ ነገሩን ለማፈን መርጧል መባሉም ነው እየተሰማ የሚገኘው። ይህ በእንዲህ እንዳለ በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ታጣቂዎች ምእመናን ላይ በፈጸሙት ግድያ ቢያንስ ሶስት ኦርቶዶክስ ተዋሕዶ አማኞች ተገድለዋል ተብሏል። ግድያው የተፈጸመው ህዳር 13 2018 ዓ.ም በአርሲ ዞን በሸርካ ወረዳ ልዩ ቦታው ሚታና ቀበሌ ሲሆን ታጣቂዎች ሶስት ሰዎችን ወዲያውኑ ሲገድሉ፣ ሌሎች አራት ሰዎችን አግተው መውሰዳቸው ተሰምቷል። ኦሮሚያ ክልል አርሲ ዞን በተደጋጋሚ የሚፈጸመው የክርስቲያኖች ግድያ አሳሳቢ ደረጃ ላይ መድረሱን በቅርቡ የተፈጸሙት ጭፍጨፋዎች አመላካች ናቸው። የኢትዮጵያ ሕዝብ በንጹሐን ላይ እየተፈጸመ ያለውን እልቂት እንዲያስቆም የራሱን አስተዋጽኦ እንዲያደርግ በተደጋጋሚ ጥሪ የቀረበ ቢገኝም ሰሚ የመንግስት አካልም ሆነ የቤተ ክህነት ሰዎችና አባቶች ሊገኝ አለመቻሉ በተደጋጋሚ እየተነገረ ይገኛል። በዚህም ህዝበ ክርስቲያኑ በአባቶችና በመንግስት ተስፋ እየቆረጠ መምጣቱ ነው የተሰማውም። በአፋር ክልል ከ10 ሺህ ዓመታት በኋላ የተከሰተው ፍንዳታ አስፈሪ እንደሆነ ተነገረም። በአፋር ክልል ኤርታሌ ተራራ አቅራቢያ ትናንት ህዳር 14 2018 ዓ.ም የእሳተ ጎመራ ፍንዳታ መከሰቱን የአገር ውስጥ መገናኛ ብዙኃንና ዓለም አቀፉ የእሳተ ጎመራ ክትትል ኤጀንሲዎች ዘግበዋል። ፍንዳታው በአካባቢው ላይ ከ10 ሺህ ዓመታት በኋላ የተከሰተ የመጀመሪያው ሊሆን እንደሚችል ተገልጿል። የኤርታሌው ፍንዳታ ከወትሮ በተለየ መልኩም የመጠንና የድምጽ አስደንጋጭነት እንደነበረው ለማወቅ ተችሏል። እሳተ ጎሞራው በኪልበቲ ራሱ ዞን አፍዴራ ወረዳ በ8 ኪሎ ሜትር ርቀት ላይ ከፍተኛ ፈንዳታ መከሰቱን ተከትሎም በተለያዩ አቅጣጫዎች ጭስና አመድ መሳይ ብናኝ ማስከተሉ ተነግሯል። የድምፁ ስሜት እስከ ጅቡቲ፣ ትግራይና ወሎ ዙሪያ ባሉ ከተሞች ላይ እንደተሰማ መረጃዎች ጠቁመዋል። በአፋር ስምጥ ሸለቆ በኤርታሌ ተራራ ላይ የተከሰተው ፍንዳታው በግምት ከ10ሺህ ዓመታት በኋላ ለመጀመሪያ ጊዜ በአካባቢው የተከሰተ ነው ተብሎ እንደሚታመን ከዘርፉ ባለሙያዎች የተገኘው ትንታኔ ያሳያል። የፍንዳታው ጭስ እንቅስቃሴ ከመቀነሱ በፊት እስከ 13.7 ኪሎሜትር ወደ ሰማይ ከፍ ማለቱ ተገልጿል። የእሳተ ጎሞራው ፍንዳታ ጩኸት ከፍተኛና አስፈሪ ከመሆኑ የተነሳም ብዙዎችን ለድንጋጤ እንደዳረገም ተነግሯል። በተለይ በወሎ በትግራይና ጅቡቲ አካባቢዎች ጩኸቱ የከባድ መሳሪያ ድምፅ ይመስል ስለነበረም በኢትዮጵያና ኤርትራ መካከል ጦርነት ጀምሮ እንዳይሆን ስጋት እንደነበራቸው አስተያየት ሰጪዎች ጠቁመዋል። ትምህርት የሞተው ብርሃኑ ነጋ ሲሾም ነው ሲሉ ዶክተር ዳኛቸው አሰፋ ተናገሩም። ኤርትራ በረሃ ላይ ብረት ይዞ ኮማንደር ነኝ እያለ ሲያዋጋን የነበረ ሰው አምጥተ ትምህርት ሚኒስተር ስታደርገው ነው ትምህርት እንደወደቀ ያወቅኩት ሲል ዶክተሩ ሚኒስተር ብርሃኑ ነጋን ወርፈዋል ተብሏል። የሽምቅ ውጊያ ሳዋጋ ከረምኩ የሚል ሰው የትምህርት ሚኒስተር የምናደርግ ሰዎች ነን፣ ያሳዝናል ሲሉም ዶክተር ዳኛቸው አክለዋል። እስኪ ወደ ኋላ መለስ ብለን በአፄ ኃይለ ጊዜ የትምህርት ሚኒስተር እነማን ነበሩ? መጀመሪያ አፄ ኃይለ ለሁሉም ስልጣን ሲሰጡ የትምህርት ሚኒስተርነቱ ለ20 አመታት ለማን ነበር? እውነት ላችኋለሁ። የሚገርም ነገር ነው እኮ እኔ በግል ወቀሳ ማንም ላይ ላደርግ አልመጣሁም ሲሉ የተደመጡት ዶክተር ዳኛቸው አሰፋም የትምህርት ሚኒስተሩን ዶክተር ብርሃኑ ነጋ ላይ ብርቱ ትችት መሰንዘራቸው ነው የተሰማው። ዶክተር ዳኛቸው አሰፋ ከቅርብ ጊዜያት ወዲህ ለመንግስት እጅ የሰጠና የሚያለቀልቅ ሰው ነው በሚል ትችት ይሰነዘርበት እንደነበረም መረጃዎች ያሳያሉ። ኢትዮጵያ ውስጥ ምሁራን ሀገር የሚጠቅም ስራ ከመስራት ይልቅ ለባለስልጣናት የሚያጎበድዱ ናቸው እየተባሉ ይተቻሉ። በህዝብ ዘንድ ትችት የሚቀርብባቸው ዶክተር ዳኛቸው አሰፋም ዶክተር ብርሃኑ ነጋ ላይ የራሳቸውን ትችት ሰንዝረዋል ነው የተባለው። ሁለት ወንድማማቾች በአንድ ቀን በሚያሳዝን ሁኔታ በመኪና አደጋ መሞታቸው ተሰማም። በአንድ ቀን በተከሰተ እጅግ ከባድ የመኪና አደጋ ከዚህ ዓለም በሞት የተለዩት አሳዛኞቹ ወንድማማቾች ይስሐቅ አብርሃም ናም ታናሽ ወንድሙ አቤነዘር አብርሃም ይባላሉ። ታዋቂው ሙዚቀኛ ይስሐቅ አብርሃም ከዚህ ዓለም በሞት የተለየውም ህዳር 13 ቀን 2018 ዓ.ም ከአዲስ አበባ ወደ አርባ ምንጭ በጉዞ ላይ እያለ በደረሰበት ድንገተኛ የመኪና አደጋ ነበር ተብሏል። ታናሽ ወንድም አቢኔዘር አብርሃም ደግሞ የታላቅ ወንድሙን ሞት እንደሰማ የቀብር ስነ ስርዓቱ ላይ ለመድረስ ከዋቻሞ ዩኒቨርሲቲ ወሳአና ወደ ወላይታ ሶዶ ሲጓዝ በከንባታ ዞን ዋአዶሌ ተብሎ በሚጠራ ስፍራ በደረሰ ሌላ የመኪና አደጋ ህይወቱ ወዲያውኑ ማለፉ ነው የተነገረው። በተመሳሳይ ቀን የሁለቱ ወንድማማቾች ፍጻሜ ሆነ። ለእናት የማይቻል ሐዘን በማንም ቤት እንዳይገባ የሚመኙት ሐዘን በይስሐቅናም በአቢኔዘር ቤተሰቦች ላይ ግን ደረሰም። እጅግ ልብ የሚሰብር ብዙዎችን በእንባ ያራጨ ክስተት ነበር። ሥርዓተ ቀብራቸው በትውልድ ቦታቸውም ቦንኬ በብዙ ሺዎች የሚቆጠሩ ሰዎች በተገኙበት ተፈጽሟል። የወንድማማቾቹ የቀብር ሥነ ሥርዓት በቤተ ክርስቲያን ሥርዓት መሠረት በተለያዩ መንፈሳዊ ክነቶች በሐዘን ተከናውኗል ተብሏል።